አልጉኝ ዛሬ ደግሞ ማን ነው የምናፋልገው? ይህ የኢትዮ ስዊድን ኢንተርቴንመንት የአፋልጉኝ ፕሮግራም ነው። ታዲያ በመላው የዓለም ዳርቻ የምትገኙ ደጋግ ኢትዮጵያውያን እንዲሁም ኤርትራውያን ይህንን የአፋልጉኝ ፕሮግራም ለብዙ ሰዎች በማዳረስ የተጠፋፉትን በማገናኘት ቸርወሬ እንደምታሰሙልን ባለሙሉ ተስፋ ነን። ታዲያ የዛሬ አፋልጉኝ ባይ እንግዳችን ጸጋ ትባላለች። እንግዲህ እናቲቱ በአንድ ቀን እርግዝና ይችን ልጅ ከጸነሰች በኋላ አባትየውም አደራሽን ልጅ ከጸነሽ እናቴ ልጅ ስለምትወድ አደራ ንገሪ ብሏት ነበረ። ነገር ግን በተለያዩ የህይወት ውጣ ውረድ ሁኔታ እነዚህ ሰዎች ሳይገናኙ ይቀራሉ። እና ይህች እናት ደግሞ እርግዝናዋን ያወቀችው ከስድስት ወር በኋላ ነው። ኤርትራውያን ከኢትዮጵያ በተባረሩበት ጊዜ ይህ አባት ደግሞ ወደ ኤርትራ ተመልሶ ነበረ። ከዛ ከኤርትራያ ደግሞ ወደ አዲስ አበባ ናዝሬት ወደምትባለው ሲኖሩበት ሲኖሩና ይችን እናት የተዋወቀበትን ቦታ እየመጣ ጓደኛውን በየአራት ዓመቱ ሰላም ይለው ነበረ። ከዛ በኋላ ግን አሜሪካ ነው ተብሎ ይገመታል። እናም ይህች ልጅ ለብዙ አመታት አፋልጉን፣ አባቴ የት ነው እያለች በፌስቡክ እና ባገኘችው የሶሻል ሚዲያ ስትጠይቅ ኖራለች። አሁን ደግሞ በዚህ ፕሮግራም ላይ እንግዲህ አፋልጉኝ በማለት ተቀላቅላለች። ሙሉ መረጃዋን ከዚሁ የምትከታተሉት ይሆናል። እንግዲህ መረጃውን አብረን እንከታተል። አብራችሁን ቆዩ። ቸር ያሰማል። ስሜ ጸጋ ደረጀ ይባላል። የምፈልገው አባቴ ነው። የእናቴ ስም ሀምሳ ላይ ጨነቁ ይባላል። የአባቴ ስም ደረጀ ወይም ዮሴፍ ነው ተብሎ የሚጠራበት መኖሪያው የነበረው ናዝሪት ናዝሬት ላይ ነው። ናዝሬት የአውስትራሊያ ሆቴል ባለቤት ልጅ ነው አባቴ። ጓደኛው ደግሞ የብሔራዊ ሆቴል ልጅ ነው አንተ ነህ ይባላል እና ይሄ እንትን በ1978 ነው ይሄ ነገር የተፈጸመው እና እናቴ ህቷን ፍለጋ በሄደችበት አጋጣሚ ነው። የአንድ ቀን ግንኙነት ነው ያላቸው እና ፎቶም የለውም ለምን ያንድ ቀን ግንኙነት ስለነበረ ማለት ነው። ከዛ በኋላ ከ ግን አባቴ የሆነ ነገር ከተፈጠረ ልጅ ከተፈጠረ አድራሻሽን ንገሪኝ፣ እናቴ ልጅ በጣም ስለምትወድ ታሳድጋለች ታሳድጋለች ችግር የለውም ብሏት ነበር። እናቴ እርግዝናዋን ያወቀችው ከስድስት ወር በኋላ ስለነበረ አልነገረችውም ማለት ነው። ያኔ ደግሞ እንደዚህ እጃችን ላይ ስልክም የለም የሰለጠነ ዘመን ስላልነበረ። ወይም ሄዳ የመናገሩ ምድል አልነበራትም፣ አልነገረችው። ለምን እሷም ከወለደችኝ በኋላ ጭራሽ ለሱ ማሳወቅ አልፈለገችም፣ ይወስድብኛል በሚል ፍራቻ ማለት ነው። እና አባቴ ትምህርት ቤት የተማረው አፄ ካሌብ ትምህርት ቤት ነው። የአውስትራሊያ ሆቴል ባለቤት ልጅ ነው። ጓደኛው ደግሞ አንተነ ይባላል። አንተነ ደግሞ የብሔራዊ ሆቴል ልጅ ነው። ስለዚህ እኔ 2000 አመተ ምህረት ሄጄ ፈልጌው ነበረ። አንተነ የሚባለውን ሌላኛው ጓደኛ ይሁን አላውቅም። አንተነን አግኝቼው ጠይቄው ነበረ። አንተነ ራሱ ሆቴል አለው። እዛ አንተነ ሆቴል አርፌ አውርቼው ነበረ። አዎ፣ እዚያ ጋር የለም። በአራት ዓመት አንዴ ግን ይመጣል። ያኔ ኤርትራዊ በሚወጡ ሰዓት አሰጥተዋቸዋል። በአራት ዓመት አንዴ ግን ይመጣል ይሄዳል። የነገርሽኝ ነገር ግን ዮሴፍ ወይም ደረጀ የሚለውን መረጭ እና ከዛ በኋላ ሚስጥር የነገረኝ ሚስጥር አለ አገናኝሻለሁኝ፣ አለ ከዛ በኋላ በቃ እኔ ስሙ የተነገረኝ ይሄ ነው። በዚህ መሰረት ነው ስለው ጊዜ በቃ እሱም ከዛ በኋላ ሊያገናኘኝ አልፈለገም ማለት ነው። እና አባቴን መፈለግ ከጀመርኩኝ ቆይቻለሁ። ቲክቶክ ላይ፣ ፌስቡክ ላይ ሞክሬያለሁኝ። እንደውም አንድ ጊዜ ሳኒያ የምትባል ፌስቡክ ላይ አግኝቼ ሳኒያ ከኔ ጋር እድሜዋም የትንሽ ጊዜ ልዩነት ያለው አይቻት እች ልጅ እህቴ ትሆናለች ብዬ እያወራው ነበር እና ባርገራው እንደዋንም ሳይ ኤርትራዊ ናቸው አጎቷ የተለያዩ። ከዛ እናቴን እናቴን ከዛ ውስጥ አባቴ ቱኖ ብዬ እየጠየኳን ነበረ። አባቴን በምስል ስለምታውቀው በአካል ታውቀዋለች፣ አይ አይደለም ብላ አለችኝ። ስለዚህ ይሄንን አባቴን የምታውቁ ወይም ደግሞ ይሄንን መልእክት ማስተላለፍ የምችሉልኝ ሰዎች ካላችሁ አስተላልፉልኝ በማለት በእግዚአብሔር ስም ጠይቃለሁኝ። ምናልባት ግን ቤተሰብ ካለው ህይወት ካለው የራሱ አደራ ላለሁኝ ምንም ያውቀው ታሪክ የለም ማለት እሱ ምንም የሚያውቀው ነገር ስለሌለ እኔ ካደኩ በኋላ ራሴን ካወቅኩ በኋላ መጠየቅ ስጀምር ያለው ነገር ነው እንጂ እሱ ምንም ያውቀው ነገር የለም፣ አባቴ ማለት ነው። እናቴም ለነገሩ ቤስ ወንድሞቹ ውጪ እንደሆኑ ነግራኛለች። ወንድሞቹ ምናምን ውጪ ናቸው። ምናልባት ወደ ውጪ መውጣት ተመደል እንዳለው ነግራኝ ነበር፣ እናቴ ማለት ነው። እና በዛ አጋጣሚ ጓደኛውን ያንን አንተ ነህን ሳገኘው፣ ማለት ነው። ምንድን ያለኝ አዎ፣ በአራት ዓመት አንዴ ይመጣል ካለ በኋላ አሜሪካን እንደሆነ ነግሮኛል ማለት ነው። እና እኔ በዚህ አጋጣሚ መናገር ምፈልገው ምናልባት እኔ አባቴን የአባትነት ፍላጎት እንጂ በዚህን ሰዓት የአባቴ እርዳታ ወይም ከአባቴ ምንም ነገር ምፈልግ ልጅ አይደለም። ምን የራሴን ችዬ የምኖር የልጆች እናት እና ባለ ትዳር ነኝ። በጣም ጥሩ ባላለኝ፣ ጥሩ ትዳር አለኝ። ሲጀመር ምንም አይነት ከሱ ዜሮ አምስት ሳንቲም ወይም ደግሞ የምፈልገው ነገር የለም። የምፈልገው እኔ አባትነቱን የሰላሳ ሰባት ነው የ38 አመት ጥያቄን እንዲመለስልኝ ብቻ ነው የምፈልገው። በዚህ አጋጣሚ ይሄንንም ነገር እንዲታሰብበት ብዬ ነው። ስለዚህ በዚህ አማካኝነት ነው እና እስኪ የቻላችሁትን አድርጋችሁ በፈጣሪ እንግዲህ እግዚአብሔር እንዲያገናኘኝ ጸልዩልኝ። በጸሎት ግማሾቻቸው ግማሾቻቸው መችሉ ደግሞ ኮፒ በማድረግ ሼር በማድረግ ተባበሩኝ እላለሁ እና አመሰግናለሁ። እግዚአብሔር ይስጥልኝ ሰው ሳይ ተናባ